ያው ዛሬ ባለቤቴን አርግዣለሁ ብዬ ፕራንክ ላደረው የሆነው ልጃችን ገና ስምንት ወሩ ነው እና ይህን ሲሰማ በቃ እንጃ የሚነቅል ነው የሚመስለኝ። እና እስቲ ምን እንደሚል አብረን እንመልከት። ሰላም ጦሮ ናሽ ለናገር ፈልጋለሁ ቁጭ ለማ እንደ እንደፈጠረ ይሄን ሰሞን እያመሜ እንደሆነ ታውቃለህ አይደለም? ማለት ያው የሆነ የሚያቅለሸልሽ ስሜት የተሰማኝ ነው እና ልክ አይደለሁ። ሊከብድ ይችላል ግን ምንድነው

ማበዴ ነው ይሄ? እኮ ማስታወሻ ነው፣ ተጣለው እንጂ በቃ ሴት እየመጣች ነው። ማስታወሻ የደበቅሽው ብር አለ። በቃ ያው የጀመሩ እኮ ልጆች የራሳቸውን ሕንፃ ቀይዘው ይመጣሉ። እና ይሄ ምንድን ነው? ምን ይባላል?

የሚባል ነገር የለም። የሚባል ነገር የለም። አይ ተቀብዬ መጣሁ። አንዴ ፍቅር፣ በጣም የምንወደሽ እስክትመጪ ድረስ ቸኩለናል። አባትሽም እንደምታዩ በጣም ደስ ብሎታል። እስከምትመጪ ድረስ ቸኩለናል። መልእክት አስቀምጠዋል።

ቤተሰቦቻችን እንግዲህ ፕራንኩ ሆን ይመስላል። ከወደዳችሁስ ላይክ፣ ፎሎው፣ ሰብስክራይብ አድርጉ። ቤተሰቡ ነው ምን የጠብቃችሁ ነው እስካሁን ድረስ። በሚቀጥለው ቪዲዮ ከአዲስ ልጃችን ጋር ማለት አዲስ